አደይ ባርኮቴን ማየት አልፈልግም ማለች የባርኪ እናት ደግሞ ትልቅ መርዶ። ምክንያቱም በጣም ተደናገጡ። ከዚህ በፊት በሰላም ተስማምተው እንደሚኖሩ ነው የሚያውቁት። ነገር ግን አሁን ላይ ዴቭ በጣም በተለየ መልኩ ምስዋት ለአደይ እየከፈለ ነው ያለው ማለት ነው። አሁን ላይ አዳይ ከታገተችበት አምልጣለች። እንደውም ዴቭ ቀጥታ ወደ ቤት ነው ይዟት የመጣው። ዴቭ እውነት ለመናገር በጣም ብዙ መስዋትን ከፍሎላታል እኔ እንደውም ብሰቃይ ችግር የለውም፣ አንተ ለምንድነው የምትሰቃየው? እያለችም ብትናገርም፣ እኔ አጠገብሽ ስሆን እኮ ለእኔ ሰላም ይሰማኛል አደይ ሲላትም፣ እሷም እኮ በጣም ትገርማለች። የእኔ መሰቃየት አይበቃም እንዴ? ለምንድነው አንተ በእኔ ምክንያት የምትሰቃየው? እያለች ብትናገርም፣ በቃ አልኩሽ እኮ እኔ አንቺ አጠገቤ ስትሆኝ ሰላም ነው የሚሰማኝ አላት፣ ማለት ነው ዴቭ። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። የአደይ ድራማ ልብ አንጠልጣዩና ምርጡ ድራማ እንዲሁም አስተማሪ ድራማ ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። እናም ቀጣዩን ፓርት ነው ይችላችሁ የመጣሁት። ቪዲዮን በመሃል በመሃል አስገባላችኋለሁ። እስከ መጨረሻ ለመከታተል ሞክሩ። እናም እንዳልኳችሁ በባለፈው አደይ ታግታም እንደነበሩላችንም እናቃለን። እንዲሁም ደግሞ አጋቾቹ ሲደፍሯ ሲያሰቃዩት ዴቭ ደረሰላት። ዴቭ ከደረሰላት በኋላ ሰላም ተገኘ እና ኪንጎ እና ዳይመንድ ደግሞ እዛው አጠገባቸው ስለነበሩ እነኚህ ጠባቂዎች በሌሉበት መጡና ዴቭን እና አደይ እንዲያመልጡ አደረጉ ከዛም በኋላ ኪንግን ደግሞ እዛው አሰሩት ማለት ነው። ጠባቂዎች መጥተው አንተ ነን ያደረግከው የት ነው የሄዱት እዚሁ አምጣቸው ብሎ ሲያናግር ከዛን አይ እኔ የማውቀው ነገር የለም ማለት ኪንጎ ብቻ ኪንጎ የሚፈልገው ምንድነው የነሱ ማምለጥ ብቻ ማለት ነው። እናም በስተ መጨረሻም እንደምንም አድርገው ዳይመንድና ኪንጎ አስመለጡ ዴቭን እና አደይን ማለት ነው። አሁን ላይ አደይ ባርኮትን አይኔን ላፈር ያድርገው ያለችበት ምክንያት ባርኮቴ ጋር ከዚህ በፊት እውነት ለመናገር ከዴቭ ይልቅ ከባርኮት ጋር ነው የሚግባቡት። እንደውም ፍቅሩንላ ገልጾላ ተቀብላም ነበረ ግን በስተመጨረሻ የሁለቱንም እምቢ አለች። የሁለቱንም እምቢ አለች ማለት ነው። ለምን ብዙ አላማ አለኝ፣ ብዙ የማደርገው ነገር አለኝ። እናቴ ታማሚናት፣ እህቴንም በቃ ህይወቷን ለመቀየር ማለት ነው። እና ዞሮ ዞሮ የሚገርማቸው ነገር ማለት ነው ዞሮ ዞሮ ማምለጣቸው በጣም ደስ ብሎኛል። እናም ደግሞ ፍቅርና የፍቅር እናት አሁን ላይ እየተስማሙ አይደሉም። ፍቅር ደግሞ ኃይለኛ ናት እውነት ለመናገር ና ቷ ምትላትን ማሰማም የምትመልሳቸው መልሶች ራሱ በጣም ከባድ ነው። አላቅም ብቻ ለእናቶቻችን እንደዚህ አይነት መልስ ይመለሳል እንደ እያለቻት ሊሊ ስትናገር አንቺ ምን አገባሽ በእኔና በእናቴ መካከል አትግቢ፣ አንቺ ምን ቤት ነሽ እያለቻት ሊሊን ስታናግራት አይ እኔ እናቴ ኖራ እንደው ምን አለበት እንደው በክብር ባናገርኳት እንደው እናቴ የምትፈልጉን ባረኩላት። ስለዚህ ለእናትሽ ክብር ይኖርሽ፣ እንደዚህ እየተንጣጣሽ አታውሪ፣ ተረጋግተሽ አውሪ፣ ከእኛ ጋር እንደምታውሪው አይደለም፣ ስትላት ምን አግብቶሽ ነው በእኔና በእናቴ መካከል የምትገቢው እያለቻት ስትልም፣ በስተ መጨረሻም እባክሽን ልጅ ተረጋጊ፣ እንደዚህ አቱኝ አለች ማለት ነው የፍቅር እናት ፍቅርን ማለት ነው ከዛ ያም ይህም ሆነ አደይ የመጣች ነው አሁን ላይ ስትል፣ ጭራሽ እንደገና ከእኔ ይልቅ አዳይን መረጥሽ ብለሽ ብለሽ አዳይን ደግሞ እዚህ ቤት መልሰሽ ልታመጫት፣ አደይ ከመጣች እኔ በፍጹም እዚህ ቤት አልኖርም አልኩሽ እማዬ አትሰሚኝም፣ እንዲህ አለቻት። ወደድሽም ጠላሽም አዳይናት እዚህ ቤት የምትኖሩ አደይ ትመጣለች አለች። ከዛም በኋላ አዳይን ተመረጥሽ እኔ ቀጥታ አባዬ ጋር እሄዳለሁ አለች። ይህን አመት በሙሉ ምስዋዕት ከፍዬ አንቺን አሳድጌሻለሁ። አባዬ አባዬ መቲ ከሆነ ጥርግ በይ፣ ማን እንደሚያዋጣሽ እናያለን አለቻት እናቷ። ከኔ ይልቅ አደይ ሰራተኛን አስቀድመሽ፣ ጭራሽ ሰራተኛን አስቀድመሽ፣ ሰራተኛን አስቀድመሽ አለቻት። እንደ አንዳንዴ እኮ ሰራተኛ እውነት ለመናገር በጣም ምን ልበላችሁ፣ ሰራተኛ እቤትን ጠንቅቆ እሚ ሰራተኛ ከተገኘ ምን ልበላችሁ እናም አደይን ደግሞ ሁሉም ይወዷታል ባርኪም አደይን ነው የሚደግፈው እማያንቺም አደይን ነው ዴቭም አደይን ነው ሁላችሁም አደይን ነው እኔን የሚወደኝ እዚህ ቤት ማንም ሰው የለም አንቺም አትወጂኝም ባርኪም አይወደኝም ማናችሁም እኔን አትወዱኝም ሁላችሁም በቃ ለአደይ ነው የምትቆሙት ሁላችሁም አደይ አደይ ነው የምትሉ ስለዚህ አባዬ ጋ ይሻለኛል ይሄዳል ስትል ጥርግ በይ እና አደይ ላትመጣ ነው እንዴ የአደይን መምጣት የምትጠይቂ ከሆነ ይቻለሽ በቃ ነገር ግን እኔ ምንም ከአንቺን ያጎደልኩብሽ ያሳነስኩብሽ ነገር የለም። ብዙ ምስዋትን ከፍ አሳድጌሻለሁ። አይ መት ከሆነ ጥርግ ያለቻት የፍቅርናት ፍቅርን ጭራሽ ከእኔ ልቅ ጭራሽ ከእኔ ልቅ አደይን አስቀድመሽ እማዬ፣ እኔን ጥርግ አለች። አዎ ምንም ማድረግ አልችልም። እዚህ ቤት ጠንቀቅ አድርጋ የምትይዘውና የምስረው አደይናት። ከእሷ በስተቀር ማንም ሊሰራ አይችልም። አንቺም በደንብ ታቂያለሽ። ያልሆነ ነገር ዝበር አድርቀሽ ነው ልጅቷ ከዚህ እንድትወጣ ያረግሻት ስትልም እኔ ምንም አላደረግኩም፣ ራሷ ጠግባ ነው የወጣችው። እንና ኦልቤት ቤት እየዋለች ራሷ ነው ጠግባ የወጣችው። ስትል አንቺ ነሽ ሁሉ መታረዩ አደይ እንደዚህ አትሆንም አለቻት ማለት ነው። እና አሁን ላይ ፍቅር በጣም በቃ እኔ እንጃ ከማንም ጋር ሰው ተስማምታ መኖርም አትችልም። የገዛ እናቷን ራሱ ታመናጭቃታለች ማለት ነው። እና ውድ የተከበራችሁ እንደተለመደ አስተያየታችሁን በኮሜንት አስቀምጡ። እያም ሆነ አደይ ከታገተችበት እየደፈሩ ከሚያሰቃዩት ቦታ ማምለጧ ነው። በባለፈው አይተናል ስትደፈር። ነገር ግን ያው አሁን ላይ ዴቭ ከጎኗ ደርሶላት እናም ደግሞ ከጎኗም ስለነበረ እሱም ለተወሰነ ጊዜ ከአደይ ጋር ታግቶ ነበር። አሁን ላይ እንዲያመልጡ ያደረጉት ኪንጎ ስለ ሀገር ሁኔታ ስለሚያውቅ ኪንጎ እና ዳይመንድ ናቸው ያስመለጧቸው ማለት ነው። እና በጣም ነው ደስ የሚለው የሁላቸው። አንዳንዴ ጓደኝነት ማለት እንደዚህ አይነት ምስዋዕት ስትከፍሉ ነው። በጣም ነው ደስ የሚለው፣ በጣም ምርጥና አስተማሪ ድራማ ነው። እናም የአደይ አባት ደግሞ ልጅቷን የታረግሻት ብለው አሁንም በአደይ እናት ላይ ተነስተዋል። እናም ጠባቂዎችን ምን ስጠብቁ ነው? እች ልጅ ያመለጠችው ምን ስሰሩ ነው? ለምንድን ነው የማጠብቁት? በስነ ስርዓት ብለው የአደይ አባት በጠባቂዎች ላይ ወረደባቸው ማለት ነው። እነሱም አረኛ እዚህ ነበርን። እንዴት እንዳመለጡ ግን እኮ ያስመለጣቸውን ይዘናል፣ ተይዟል አስረነዋል ብለው ሲናገሩ፣ እንዴ እኔ የምፈልጋቸውን ካስመለጣችሁ በኋላ እሱን ለምንድን ነው ያገታችሁት? አለ ያደይ አባት። እኮ እሱን ያስመለጣቸው እሱ እንዲያመጣቸው እኛ ግተነዋል። እነሱም አሁን ከአሁን በኋላ ከየት ይመጣሉ? ከየት ይመጣሉ? እኔ ምን ብዬ ተናግሬ በስንስራት ጠብቁ ብዬ በስተ መጨረሻ ታስመልጣላችሁ? እንዲህ ብሎ የአደይ አባት ፊን ተነቀለ። ከዛም በኋላ የሚገርማችሁ ነገር የአደይ አባት በጣም ተበሳጨ። ቀጥታ እነኚህ ጠባቂዎች አለልኝና ጫኔ ቀጥታ ወደ ማን ሄዱት? ወደ አደይ እናት። ወደ አደይ እናት ሄደው ምን ቢሉ ጥሩ ነው የት አለች ልጅሽ? ትልቅ ሰው ነሽ ውሸት አያምርብሽም ሲሉ፣ አረኔ አላውቅም የት እንዳለች፣ ወደ መጣችበት ሳትመለስ አትቀርም አለች። አትዋሺ ትልቅ ሰው እኮ ሲዋሽ አያምርበትም ቢሏት እኔ ምንም እየዋሸሁ አይደለም እውነቴን ነው የምናገረው የለችም በጭራሽ እዚህ የለችም አለች ማለት ከዛም በኋላ በስተ መጨረሻም እሚሉ ሲጠፋቸው ወዲ ወዲ ቢሉም በስተ መጨረሻም አደይና ዴቭ ቀጥታ ወደነ ፍቅር ቤት ተመልሰዋል። ከስንት ውጣ ውረድ በኋላ ከስንት ስቃይ በኋላ አደይ ተርፋለች ማለት ነው ግን አባቷ የሌለ በጣም ጨካኝ ነው ሲቀጥል ደግሞ ቤዛ አሁን ላይ ለሊንና ኤላን ለማጣላት የማትቆፍረው ጉድጓድ የለም ለሊ ቤዛ ን አትወዳትም ለምን ቤዛ ጸባይ ስለሌላት ባህሪዋ ደግሞ በጣም ከባድ ስለሆነ ሁለቱም በቃ ይጨቃጨቃሉ ይጣላሉ ምክንያቱም በጣም ባህሪዋ ከባድ ነው የማን የቤዛ ጸባዩ ከባድ ነው እና ምንድን ነው ያለችው ለኤላ ለሊ መጨርፋ ትቀመጣለች እንና ኦልቤት እኮ ሄዳ ነው እዛ ነው የምትሆነው የት ሄዳለች ምን አልሽ? ምንድን ያልሺው? እስቲ ድጋሜ ብያለሁ። በቃ ናኦል ኦል ቤት ነው ያለችው ምን ትጠይቀኛል አለች። አቤት እንደው ለማጣላት እኮ ነው፣ ኤላንና ሊሊ ማለት ነው። ከዚያም በኋላ የሚገርማችሁ ነገር በጣም ተበሳጭቶ ፌን ትነቅሎ ከቤት ሲወጣ ምንድን ያለችው እንደውም ከዚህ ቤት እሷን ብትነቅልልኝ እኔ እንደው ፈታ ብዬ ነበር የምኖረው አለች። ግን እኮ ኤላ ሊሊን በጣም ነው የሚወዳት። ሊሊን በጣም ይወዳታል። በጣም ከመጠን በላይ ማለት ነው። እንደውም ሊያገባት ሁላ ወስኗል ማለት ነው። ለባርኪ እናት ነግሯታል። አዎ እኮ ለማግባት ወስኛለሁ፣ ከትንሽ ጊዜ በኋላ ልንጋባ ነው ብሎ ሁላ እያወራ ነበረ። እናም ተቃጥላ ነው ቤዛ ሁለቱ እንዲለያዩ የምትፈልገው። ግን ዞሮ ዞሮ ቤዛ አይሳካላትም። ዝም ብላ ነው የምትበጠብጠው። ለሊ ደግሞ በጣም ምርጥ ልጅ ናት። ኤላ ደግሞ በጣም ነው የሚወዳት። የሚገርማችሁ ነገር በጣም ኤላ ይወዳታል ማለት ነው። ለምን ጥሩ ልጅ እና አስተዋይ ስለሆነች ማለት ነው። እና በጣም ጥሩ ልጅ አስተዋይ ናት። ሌላው ቀርቶ እንኳን የፍቅር እናት አቤት የዚች ልጅ አስተዳደግ፣ ባህሪዋ፣ ጸባይዋ እንዴት እንደምታምር ሁሉ ነገሯ ደስ የሚል ባህሪ አላት ብላ ለኤላ ስትነግረው አዎ እኮ በጣም ነው የምወዳት እንደውም በቅርቡ ላገባት ነው ሲል አዎ ቶሎ ቶሎ አግባት እንደውም ጥሩ ልጅ ናት ምርጥ ልጅ ናት አለች ማለት ነው የፍቅር እናት ከዛ ፍቅርን አይሻት ይቺ ልጅ አስተዳደጓ ከትንሽነት ከልጅነቷ ጀምሮ እናት አባቶቿ የሉም፣ ግን እንደዛም እየተጨናነቀችም በውጥረት ውስጥ መሆና ብታድግም ስነ ስርዓቷ በጣም ደስ ይላል። አንቺ ግን እንደዚያ አንከባክቤን መሥዋዕት ከፍዬ አሳድገሽ አባዬ ጋ ሄዳሉ አባዬ ጋ ሂጂ፣ ጥርግ በይ፣ ጥርግ በይ። የአደይ መምጣት አንቺን አባትሽ ቤት የሚወስድሽ ከሆነ ጥርግ በይ። አንድ ቀን የት አለሽ ብሎ አባትሽ ጠይቆሽ ያውቃል? ምን ዝም ብለሽ አባዬ አባዬ ትያለሽ። እናያለን፣ ሂጂ፣ ጥርግ በይ። እኔ ምን ብበድልሽ ነው ሁልጊዜ አባዬ አባዬ የምትይው? ይሄን ሁሉ ዓመት እንኳን አሳድጌሽ አባዬ አባዬ ትያለሽ ለምን ጠረጋቲም። አሁንም በቅርቡ ትመጣለች አደይ አለች። አደይ እና ዴቭ ወደ ቤታቸው ተመልሰዋል እና በጣም ነው ደስ የሚለው። አደይ ደግሞ ከታገጠችበት እንዲሁም ዴቭ ስላመለጡ በጣም ደስ ብሎኛል። እንደተለመደ አስተታቸው በኮሜንት አስቀምጡ። ለዛሬ ይዤ የመጣሁት ቪዲዮ ይህን ይመስላል። ተመልሰን እስክንገናኝ መልካም ቆይታ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ እስክንገናኝ ባይ ባይ